ፎዋር ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። እናንተም ቪዲዮችን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮትን የምንጋብዘው ብዘው ከሀገር ውስጥ የኢትዮጵያ ብሔራዊ ቡድን ተጋጣሚውን አውቋል። በስፋት እናነሷለን። ወደ ውጭ ደግሞ እናመራና በተለይ ነገና ከነገ በስቲያ የሚደረጉ የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች አሉና አሰልጣኞች ከጨዋታዎቻቸው ጋር በተያያዘም ሰፋ ያሉ ጋዜጣዊ መግለጫዎችን እየሰጡ ይገኛሉ። እነሱን እንመለከታለን። ስለ ክለብ እግር ኳስም በስፋት የምናነሳቸው መረጃዎች የሚኖሩ ነው የሚሆነው። ስለምትከታተሉን ስለምታደምጡን እጅግ ከልብ አድርገን እናመሰግናለን። ፎአድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን ያደርጋለው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ይህ ሀገር ውስጥ መረጃዎችን በማስቀደም እንጀምር። ኢትዮጵያ ተጋጣሚዋን አውቃለች። ለአፍሪካ ዋንጫ ለማለፍ የሚረዳውና ሀገራችን ኢትዮጵያ የምታስተናግደው የሴካፋ ከ17 ዓመት በታች ውድድር የምድብ ድልድል ዛሬ ይፋ ተደርጓል። ይህንን ተከትሎ ሀገራችን ኢትዮጵያም አዘጋጅ እንደመሆኗ መጠን በምድብ አንድ ላይ ተደልድላለች። በዚህ ምድብም ከሶማሊያ፣ ከኬንያ፣ ከደቡብ ሱዳን እና ከሩዋንዳ ጋርም አንድ ምድብ ላይ መሆኗን ነው የተረጋገጠው። ዛሬ በወጣው ምድብ ድልድል አስር ሀገራት በሚካፈሉበት የተጠባቂ ውድድር ከህዳር 6 እስከ ህዳር 23 ድረስም በኢትዮጵያ አስተናጋጅነት ይውድድር ይደረጋል ተብሎ ይጠበቃል። ውድድሩ 10 ሀገራት በሁለት ምድብ ተካፍለው በአዲስ አበባ አበበ ቢቂላ ስቴዲየም እና በድሬዳዋ ስቴዲየም ውድድራቸውን እንደሚያካሂዱ ነው የወጣው መርሃ ግብር የሚያሳየው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከቀናት በፊትም ሮብ በአሜሪካዊ አሰልጣኝ ቤንጃሚን ዚመር እየተመሩ ይፋዊ ዝግጅታቸውን ለውድድሩ መጀመራቸው ተረጋግጧል። ህዳር 6 ላይ ይውድድር በኢትዮጵያ አስተናጋጅነት የሚጀመር ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ቲዮ ዋልኮት የቀድሞው የአርሰናል ተጫዋች እንደምታስታውሱት፣ አንድ ጉዳይን ከማንቸስተር ዩናይትድ ጋር አያይዞም ሀሳቡን አንስቷል። ቡድኑ የሩበን አሞሪ ማጫወትን እየተረዳ እየመጣ ነው ሲል ነው ቲዮ ዋልኮት እየተናገረ የሚገኘው። በተለይ ባለፉት ሳምንታት ማንቸስተር ዩናይትድ የተለያዩ ጥሩ የሚባሉ ውጤቶችን ማምጣቱን ተከትሎ በተለይ ባለፉት ሶስት ጨዋታዎች በፕሪሚየር ሊጉ በተከታታይ ድል ማድረጋቸው የሚታወስ ጉዳይ ነው። ከዛ በተጨማሪ በፕሪሚየር ሊጉ ባለፉት አምስት ጨዋታዎች ደግሞ አራቱን ድል ማድረጉ ይታወሳልና ቲዮ ዋልኮት የዚህ የውጤት መሻሻልም ዋነኛው ምክንያቱ ተጫዋቾች የሩበን አሞሪምን የጨዋታ ስልትም እየተረዱ መምጣታቸው እንደሆነ ጭምር ነው የተናገረው። የቀድሞ የአርሰናል ተጫዋች የነበረው ቲዮ ዋልኮት ተጫዋቾቹ የሩበን አሞሪምን የጨዋታ ዘይቤም እየተረዱ መሆናቸውን ይገልጻል። በሶስት ተከታታይ ስትጫ በሶስት ተከላካዮች ስትጫወት ትንሽ ለየት ያለ እንደሚሆን ሁሉም የሚያውቀው ነው። የሚለው ቲዮ ዋልኮት ሁሌም ሶስተኛ አማካይ ለመሆንም ወደ መሀል ሜዳው መጥቶ የሚያግዝ ተከላካይ ያስፈልጋል ሲልም ጭምር ነው የሚናገረው። ይህንን የሚያደርገው ሉክሻው ነው የሚለው ቲዮ ዋልኮት ካሉት ተጫዋቾች ይልቅም ለዚህ ሽፋን መስጠትም ይችላል ብለህ የምታምነው እሱ ነው ሲልም ጭምር ቲዮ ዋልኮት ይናገራል። ብሩኖ ፈርናንዴዝ እና ማቲያስ ኩኛ አንድ ላይ የሚሰሩ ከሆነ ይህ እንግዲህ ከሆነ በጣም በትልቁ መስራት የሚችሉ ተጫዋቾች ናቸው። ምክንያቱም አንድ ላይ መስራት ይችላሉ ወይ በሚለው ላይ እርግጠኛ አልነበርኩም ከዚህ በፊት። አሁን ላይ ግን ጥሩ ነገሮችን እያሳዩ ነው ብለዋል። ነጥረው መውጣት የሚችሉ በራሳቸው የሚተማመኑና ይህንን ደግሞ የሚያጎለብቱ ተጫዋቾች ሲኖሩ ደግሞ ሲስተሙ በደንብ የሚሰራ ነው። እናም ችግር አይኖሩትም ማለት አይደለም። ነገር ግን አሁንም በትልቁ እየተሰራበት የሚገኝና ውጤታማ እየሆነ የሚገኝ ስልት ይመስለኛል ሲልም ነው ቲዮ ዋልኮት ስለ አሰልጣኝ ሩበን አሞሪምና በተለይ ማንቸስተር ዩናይትድ ባለፉት ጥቂት ጨዋታዎች ውጤት ስለማምጣቱ ይናገራል። ቲዮ ዋልኮት ከቀድሞ ክለቡ አርሰናል ጋርም በተያዘም አንድ ጉዳይን ጠቁም አድርጎ አልፏል፣ ከማንቸስተር ዩናይትድ ሀሳቡን ሲሰጥ። ይህም እንግዲህ አርሰናል የማንቸስተር ዩናይትዱን ብሪያኒን ቤሞን ማስፈረም ነበረበት የሚል ሀሳብ እንዳለው ነው መረጃዎች የወጡት። የቀድሞ የአርሰናል ተጫዋች ቲዮ ዋልኮት አርሰናል ብሪያኒን ቤሞን በክረምቱ ማስፈረም እንደነበረበት ጭምር ነው ሀሳቡን እያጋራም የሚገኘው። ብሪያኔም ቤሞ እንደ ተጫዋች እጅግ በጣም ድንቅ ተጫዋች እንደሆነ ተመልክቻለሁ ያለው ቲዮ ዋልኮት አርሰናል እሱን ማስፈረም የነበረባቸው ከብዙ ዓመታት በፊት ነበረም ሲል ጭምር ነው የሚናገረው። የአሁኑ ዩናይትድ በራሱ እጅግ የሚተማመን እንደሆነ የገለጸው ዋልኮት ጥሩ ነው፣ መናበብም ጀምረዋል ሲል ጭምር ይናገራል። ጆ ባልኮት ይቀጥለና ዩናይትድ ሲፎካከር ማየት እንፈልጋለን። ለሊጉም ሆነ ለሁላችን መገሙ ጥሩ ነገር ነው የሚሆነው እነርሱን ማየት አስደሳችም ነገር ነው ሲልም ጭምር ይናገራል። ቲዮ እና ማንቸስተር ዩናይትድ በድጋሚ ወደ ፕሪምየር ሊግ ፉክክር መምጣቱ በጣም ለፕሪሚየር ሊጉም ትልቅ ነገር እንደሚሆን፣ ለተመልካቾችም ትልቅ ነገር እንደሚሆን ጭምር ያምናልና በቀጣይ ማንቸስተር ዩናይትድ በዚህ ውጤት ሆነ አስጠብቀው እንዲቀጥልም ጭምር ፍላጎት አለው ነው እየተባለም የሚገኘው ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ የብሩኖ ሚጌል ፈርናንዴዝን ጉዳይ ነው። ይህ ተጫዋች በዚህ ውድድር ዓመት ከሚታወቅበት ሚና ወይም አብዛኞቻችን የምናውቀው ከዚህ በፊት በአስር ቁጥር ሚና ላይ ሲጫወት ነው። ለጎሉ ቀረብ ብሎ የጎል እድሎችን በመፍጠር አሲስቶችን በማድረግ ጎሎችን በማስቆጠር ጭምር የምናውቀው አይነት ተጫዋች እንደሆነ ይታወቃልና ነገር ግን በክረምቱ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ሁለት ተጫዋቾችን በአስር ቁጥር ሚና ላይ አምጥቷል። ማቲያስ ኩኝህንና ብሪያን ኤምቤሞን ማምጣቱ የምናስታውሰው ነው። ስለዚህ እነዚህን ሁለት ተጫዋቾች በአስር ቁጥር ላይ መጠቀምን ምርጫው ስላደረገ አሰልጣኝ ሩበን አሞሬ፣ ብሩኖ ፈርናንዴዝ ደግሞ ከነሱ ወደኋላ አፈግፍጎ በጥልቁ የአማካይ ክፍል ላይ እንዲሰለፍ እንደተደረገም የሚታወቅ ጉዳይ ነውና ነገር ግን እንደዚህም ሆኖ ግን አሁንም በጥልቁ የአማካይ ስፍራ ላይ ተሰላፊ ቢደረግም ነገር ግን የጎል እድሎችን በመፍጠር ረገድ ግን አሁንም በፕሪምየር ሊጉ ላይ በቀዳሚነት የተቀመጠው ተጫዋች ፖርቱጋላዊው ብሩኖ ሚጌል ፈርናንዴዝ እንደሆነ ነው ቁጥሮች የሚያሳዩት። እንግዲህ ሰሞኑን ሁስኮር የተባለው የመረጃ ምንጭ ይፋ እንዳደረገው ከሆነ በፕሪሚየር ሊጉ ብዙ የጎል እድሎችን የፈጠሩ ተጫዋቾች ብለው አስር ተጫዋቾችን ስም ዝርዝራቸውን ይፋ አድርጓል። በዚህ መሰረትም የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝን በአንደኛ ደረጃነት ማስቀመጥ እየቻለው ተጫዋች ሆኗል። ሌላኛው ከማንቸስተር ሲቲ በውሰት ወደ ኤቨርተን የተቀላቀለውና ዘንድሮ በኤቨርተን ቤት በጣም ጥሩ ጊዜያቶችን እያሳለፈ የሚገኘው ጃክ ግሪሊሽ ሀያ የጎል እድሎችን በመፍጠር ሁለተኛ ደረጃ ላይ የተቀመጠ ተጫዋች አድርጎታል። የተጫዋች በአሲስቱም ከቶትናሃሙ መሐመድ ኩዱስ እኩል አራት አራት አሲስቶችን በማድረግ በአሲስቱም መሪ ደረጃ ላይ የተቀመጠ ተጫዋች እንደሆነ ይታወቃል። የጎል እድሎችን በመፍጠር ግን ሁለተኛ ደረጃ ላይ ተቀምጠዋል ጃክ ግሪሊሽ። የሊቨርፑል ኮዲ ጋክፖ በ19 የጎል እድሎች ሶስተኛ ደረጃ ላይ ተቀምጠዋል። ሼን ሎንግ ስታፍ 18፣ ሞሐመድ ሳል 17፣ እንዲሁ ፊል ፎደንም በተመሳሳይ 17 የጎል ዕድሎችን ፈጥሯል። ጀረሚ ዶኩ ና ዴክላን ራይስ በተመሳሳይ እንዲሁ ከብሪያን ኤምቤ ሞኩል 16 የጎል ዕድሎችን የፈጠሩ ናቸው። እንዲሁ መሐመድ ቁዱስ ደግሞ 15 የጎል ዕድሎችን በመፍጠር በፕሪምየር ሊጉ ከአንደኛ እስከ አስረኛ ደረጃ ድረስ የተቀመጡ ናቸው። በዘንድሮ የውድድር ዓመት ብዙ የጎል ዕድሎችን በመፍጠር ረገድ ለዩናይትድ መጫወት ሲጀምር መጀመሪያ አካባቢ ትንሽ ስጋት ነበረኝ ብሏል። ሴኔ ላሜንስ ነው ግብ ጠባቂው የተናገረው። የግብ ጠባቂ በተለይ የቋሚነት እድሉን ካገኘ በኋላ እንግዲህ ጥሩ የሚባሉ ጊዜያቶችን እያሳለፈ ነው። እስካሁን ድረስ ማንቸስተር ዩናይትድ ይህንን ግብ ጠባቂ ይዞ ወደ ሜዳ በገባበት ጨዋታ ላይ እስካሁን ሽንፈት አልገጠመውም። እንደሚታወቀው ባለፉት ሶስት ጨዋታዎች ላይ በቋሚነት ተሰልፏል ሴኔ ላሜንስ። ነገር ግን ሶስቱንም ጨዋታዎች ማንቸስተር ዩናይትድ ማሸነፍ የቻለበትን አጋጣሚ ነው እየተመለከት ነው። ለዩናይትድ መጫወት ስጀምር ግን ትንሽ ስጋቶች ነበሩብኝ ብሏል ሴኔ ላሜንስ። ሆኖም ግን ሁሉም ሰው እኔን በሚገርም መልኩ ነው የተቀበለኝ። ብሩኖ ፈርናንዴስ እጅጉን ምቾት እንዲሰማኝ ካደረጉት ሰዎች መካከል አንደኛው ነው ሲልም ጭምር ይናገራል እንደ ዩናይትድ ባለ ትልቅ ክለብ ውስጥ ለመጫወት ራስህን በደንብ ማሳየት ይኖርብሃል እስካሁን ባለው ይሄ ትክክል እየሄደ እንዳለ አስባለው ሲልም ጭምር ነው ሴኔ ላሜንስ እየተናገረም የሚገኘው ቤልጀማዊው ግብ ጠባቂ ነው ይህንን ሀሳብ እየሰጠ የሚገኘው ነገሮች በመጥፎ መልኩ ሲሄዱ ሁሉም ሰው እጅጉን ወደ ታች ያወርድካል በተቃራኒው ነገሮች ጥሩ ሲሆኑ ደግሞ ሰማይ ይሰቅሉካል ነገር ግን እኔ ሰዎች ስለሚናገሩት ነገር ግድ አይሰጠኝም በጭራሽ ሲልም ጭምር ነው የተናገረው በሰንደርላንዱ ጨዋታ እጅጉን ጥሩ ልጫወት እንደሚገባና ራሴንም ማሳየት እንዳለብኝ ተሰምቶ ነበር። ይህንን ደግሞ አሳክቸው ወጥቻለሁ ብለዋል። በሰንደርላንዱ ጨዋታ ያን ያክል የሚያስደንቅ ሴቭ አላሳየሁም፣ ነገር ግን ተረጋግቼ መረባችን እንዳይደፈር ስጥርም ነበር። በዛ ጨዋታ ላይ ባሳየሁት ብቃትም እኮራለሁ ሲልም ጭምር የተናገረው ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ካላሸነፈም ጸጉሩን አልቆረጥም ስላለው ደጋፊም እንዲሁ ሴኔላሜንስ ጥያቄ ቀርቦለታል። ስለዚህ ጉዳይም አንዳንድ ምላሾችን ሰጥቷል። እኔ ወደ ማንቸስተር ዩናይትድ ከመምጣቴ በፊትና እዛው በቤልጅየም ሊግ በነበርኩበት ጊዜ ይህንን ሰው አውቀው ነበር እናም ደግሞ እኛ ቀጣይ ሁለት ጨዋታዎችን አሸንፈን እርሱ ጸጉሩን እንዲቆረጥም እንደምናስችለው ተስፋ እናደርጋለን ሲልም ነው የተናገረው። በሊጉ አጋጣሚ ትልቁ ፈተና የቆሙ ኳሶች ናቸው። እኔ ከዚህ በፊት ቡድኖች የቆመ ኳስን በዚህ መልኩ በቁም ነገር ሲጠቀሙት ወይም ሲሞክሩት ተመልክቼ ያላውቅም ነበር። ነገር ግን በእንግሊዝ ፕሪምየር ሊግ የቆሙ ኳሶችን እንደ ትልቅ የጎል እድል አጋጣሚዎች እንግዲህ እንደሚጠቀሙት ተመልክቼ ያለውና ከዚህ በፊት በነበርኩባቸው ሊጎች ያን ያክል ከባድ አልነበሩም የቆሙ ኳሶች ወይም ደግሞ እንደ ጎል እድል በትልቁ የሚመለከቱት አይነት ነገር አልነበረም። ነገር ግን በፕሪምየር ሊጉ ለየት ያለ ባህል ነው ያለው። የቆሙ ኳሶችን ወደ ጎልነት ለመቀየር ሁሉም የሚረባረብበት ኳስ ነውና እንግዲህ ያ ነገር ትንሽ አስቸግሮኛል ሲልም ይናገራል። በሊጉ ያጋጠመ ትልቁ ፈተናም ያ ነው ሲል ጭምር ይናገራል። ይህንን ነገር ደግሞ መላመድ አለብኝ፣ ይሄ ለየትኛውም ግብ ጠባቂም አስቸጋሪ እንደሆነም እገምታለሁ ሲልም ጭምር ነው ሴኔ ላሜንስ ሀሳቡን እየሰጠም የሚገኘው። አንድ የማንቸስተር ዩናይትድ ደጋፊ ክለቡ አምስት ተከታታይ ጨዋታዎችን ሳያሸንፍ ጸጉሬን አልቆረጥም ካለም 391 ቀናት ሆነውታልና እነዚህ 391 ቀናት ላይ የማንቸስተር ዩናይትዱ ደጋፊ ጸጉሩን እንዳልተቆረጠ ነው መረጃዎች የሚያሳዩት። ስለ ደጋፊው ሲናገር ሴኔ ላሜንስም ደጋፊውን ወደ ማንቸስተር ዩናይትድ ሳልመጣ በፊትም አውቀዋለው ሲልም ጭምር ነው የተናገረው ና ቀጣይ ሁለት ጨዋታዎችን አሸንፈን ደጋፊው ጸጉሩን እንዲቆረጥም እንደምናስችለው ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ ነገ ምሽት በተወዳጁ የእንግሊዝ ፕሪምየር ሊግ የአስረኛ ሳምንት መርሃ ግብር ምሽት 12 ሰዓት ሲል በሲቲ ግራውንድ ከኖቲንግሃም ፎረስት ጋር ነው ጨዋታውን የሚያደርገው። አዲስ አሰልጣኝ የቀጠሩት ኖቲንግሃም ፎረስቶች የአሰልጣኝ ሩበን አሞሪምን ቡድን ማንቸስተር ዩናይትድን ነገ ዕለተ ቅዳሜ ከምሽቱ 12 ሰዓት ላይ የሚያስተናግዱ ነው የሚሆነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተና ድርስ አሰልጣኝ ሚኬል አርቴታም ነገ ከሚያደርገው ከበርንሊ ጋር በተርፍ ሙር ከሚያደርገው ጨዋታ በፊት አንዳንድ ሀሳቦቹን አጋርተዋል። በተለይ በጋዜጣዊ መግለጫው ላይ ጨካኝ መሆን አለብን ሲል ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ የሚገኘው። የአርሰናሉ ዋና አሰልጣኝ ሚኬል አርቴታ ቡድናቸው ትልቅ ነገሮችን ካለመ ምሕረት የለሽ መሆን እንዳለበት ጭምር ነው የሚናገረው። የምንሳተፍባቸው ሁሉም ውድድሮችን ማሸነፍ ከፈለገን ግዴታ ጨካኝ መሆን አለብን ሲል ነው ሚኬል አርቴታ የሚናገረው። ስለ ዋንጫ ሲናገር ስለ ዋንጫ ፍክክሩ የጠየቀው አርቴታ ደረጃው ከመቼውም ጊዜ በላይ እያደገ ነው ከአመት ዓመትም ከፍ እያለ እንደመጣም እየተመለከትኩ ነው ሲል ጭምር ይናገራል። ከትልልቅ ቡድኖች ጋር ያደረግናቸው ጨዋታዎችን መልሽ የሳያቸው ነጥብ የወሰድነው ያጣነውም በጥቃቅን ነገሮች ነው ሲልም ነው አርቴታ የተናገረው። አርቴታ ካነሳቸው ነጥቦች መካከል አንደኛው ከጉዳት ጋር በተያዘ የተነሱት ሀሳቦች ናቸው። ጋብሪኤል ማርቲኔሊ ከቡድን ስብስብ ውጪ መሆኑን አረጋግጧል ሚካኤል አርቴታ። የአርሰናል ዋና አሰልጣኝ ሚካኤል አርቴታ ጋብሪኤል ማርቲኔሊ አሁንም ከቡድን ስብስብ ውጭ መሆኑን አረጋግጧል። ማርቲኔሊ መቼ እንደሚመለስ እስካሁን አናውቅም፣ ነገር ግን የዚህ ሳምንቱ የነገው ጨዋታ ግን ለእሱ ይፈጥንበታል አይኖርምም፣ ሲል ጭምር ነው ሚኬል አርቴታ የተናገረው። በሌላ በኩል የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ ለጨዋታው መድረሱን አይተን እንወሰናለን ሲልም ነው የተናገረው። እንዲሁም ጋብሪኤል ሄሱስ፣ ማርቲን ኦዴጋርድ፣ ኖኒ ማዱዌኬ እና እንዲሁ ካይ ሃቨርት በአሁኑ መንገድም መሻሻላቸውን እየቀጠሉም እንደሚገኙና በቅርቡ እንደሚመለሱም ጭምር ነው አሰልጣኝ ሚካኤል አርቴታ እየተናገረ የሚገኘው ወጣቱ የአርሰናል ተጫዋች የሆነው ኢታ ንዋኔሪ ከብራይተን ጋር ባደረገው ጨዋታ ላይ አንዳንድ ጉዳዮችን አንስቷል። ቡድኑ በጣም ጥሩ ሁኔታ ላይ መጫወቱን ያነሳና ሙሉ ለሙሉ አዲስ 11 ተጫዋቾች ቢሰለፉም በአንድነት ተሰባስበው መጫወታቸውን ጠቅሷል። ምንም እንኳን አንዳንድ የቢቸገሩም በመጨረሻ ጥሩ ውጤት ማስመዝገባቸውን አረጋግጠዋል። ኢታ ንዋኔሪ ያስቆጠረው ጎለም ከቡድን ጓደኛው ልብ ማይልስ ሉዊስ ስኬሊ ከረጅም ጊዜ ጀምሮ በነበራቸው ጥሩ ግንኙነት የመጣ መሆኑን ገልጾ በኤምሬትስ ስቴዲየም ጎል ማስቆጠር ሁልጊዜም በጣም ጥሩ ስሜት እንደሚኖረው ጭምር ነው የተናገረው። ይህ ድል በአውሮፓ ቻምፒየንስ ሊግና እንዲሁም በፕሪሚየር ሊጉም ወደ ጨዋታዎች ሲገቡ ትልቅ መነሳሳትን እንደሚያመጣላቸው ጭምር ነው ሀሳቡን የሰጠው። እንግዲህ ይህንን ሀሳብ የሰጠው ኢታን ነዋኔሪ ነው። ሚኬል አርቴታ የተለያዩ ጉዳዮችን አንስቷል፣ ሌሎች ሀሳቦችንም አንስቷል። አስተላለፉን መምረጥ አሁን ላይ በስራ ውስጥ በጣም ከባዱ ክፍል ነው ወይ ተብሎ ጥያቄ ቀርቦለት ነበር። ምላሹን ሲሰጥ ያንን ማለት አልችልም፣ በጣም አስቸጋሪ ነገር አንዳንድ ተጫዋቾች እንዳይሳተፉ የሚያግድ ውሳኔ ማድረግ ሲኖርብኝ ነው። እናም ደግሞ አሁን ላይ ይህንን ጉዳይ በጣም አውንታዊ በሆነ መንገድም እያስተናገድን ነው ሲልም ጭምር የተናገረው። ስለ ግጥሚያዎች ዝግጅትም ጥያቄ ቀርቦለት ነበር። አርቴታም ስለ ግጥሚያዎች የምናደርገው እያንዳንዱ ውሳኔ ለተጫዋቾቹና ለደጋፊዎቹ ጥቅም መሆን አለበት ሲልም ጭምር ይናገራል። አርቴታ ይቀጥለና ፍጥነታችንን መጠበቅና መሪነታችንን ማስጠበቅ ይኖርብናል። በእያንዳንዱ ግጥሚያ የምናሳየው ትኩረትም፣ ጉጉትና ምኞት አስፈላጊ ነው ምክንያቱም እያንዳንዱ ግጥሚያ የተለያዩ ፈተናዎችን ይይዛል ሲልም ጭምር ይናገራል። የምንሳተፍባቸው ውድድሮችን ሁሉ ማሸነፍ ከፈለግን ምሕረት የለሽ መሆን ይኖርብናል ሲልም ጭምር ነው አሰልጣኝ ሚካኤል አርቴታ ከነገው ከበርንሌ ጋር በተርፍ ሙር ከሚያደርጉት ጨዋታ ቀደም ብሎ ሀሳቡን ያጋረው ሊቨርፑል የተመለከቱ መረጃዎችን እናንሳም። ሊቨርፑል የመሀል ሜዳ ተጫዋች የሆኑት አደም ዋርተንንና ኤሊዮት አንደርሰንን ለማስፈረም እቅድ እንደያዘ ነው መረጃዎች የሚያሳዩት። ኖቲንግሃም ፎረስት ኤሊዮት አንደርሰን ላይ 100 ሚሊዮን ዩሮ እንደለጠፉበት መረጃዎች ያሳያሉ። እነዚህን ሁለት ተጫዋቾች ለማስፈረም በጣም ትልልቅ የሚባሉ ክለቦችን ፍላጎት እንዳላቸው የሚታወቅ ነው። ማንቸስተር ዩናይትድ የሁለቱም ተጫዋቾች አድናቂ እንደሆነ ይነገራል። ሪያል ማድሪድ በአንጻሩ የአደም ዋርተን ፈላጊ እንደሆነ ይነገራል። እነዚህ ሁለት ተጫዋቾች ኤሊዮት አንደርሰንም ሆነ አደም ዋርተንም በአውሮፓ ታላላቅ ክለቦች በትልቁ የሚፈለጉ ተጫዋቾች እንደሆኑ ነው መረጃዎች የሚያሳዩት። አሰልጣኝ አርነ ስሎት እንግዲህ ከሚያደርጉት ጨዋታ ቀደም ብሎ ሀሳቦቻቸውን ሰጥተዋል። ትናንት ነገ እንግዲህ ሊቨርፑል ምሽት አምስት ሰዓት ሲል በሜዳው በአንፊልድ ሮድ ከአስተን ቪላ ጋር የሚያደርገው ከኡናይ ኤምሪ ቡድን ጋር የሚያደርገው ጨዋታ በትልቁ የሚጠበቅ ጨዋታ ነው እና ከዚህ ጨዋታ ቀደም ብሎ አሰልጣኝ እንግዲህ አርኔስሎት የተለያዩ ሀሳቦቹን እያጋራም ይገኛል። ካነሳቸው ነጥቦች መካከል አንደኛው ሪያ ግራቨንበርች የዛሬው የልምምድ አካል ነበረና ወደ ቡድኑ የሚመለስ ይሆናል ሲል ሀሳቡን ሰጥቷል። ሌላኛው አርኔስሎት አሌክዛንደር ኢሳክ በጉዳት ምክንያት ነገ እንግዲህ ከአስተን ቪላ ጋር በሚያደርገው ጨዋታ ላይ እንደሚያመልጠውም ጭምር አረጋግጠዋል። በነገው ጨዋታ ላይ የአሌግዛንደር ኢሳክን ገልጋሎት እንደማያገኙ ነው አሰልጣኙ ይፋ ያደረጉት። ሌላኛው የተነሳው ሀሳብ በጣም በራስ መተማመን የሚሰጠን ያለኝ የተጫዋቾች ጥራትና የሚፈጥሩት የጎል እድሎች ብዛት ነው። ይህ ደግሞ እስካሁን ካስቆጠርነው የበለጠ ጎሎችን እንዲያስቆጥሩም ያደርጋቸዋል ሲልም ጭምር ይናገራል። አርኔስ ሎት ካለፈው ነገር ስለመማሩ ሲናገር ምናልባት መማር ያለብን ቆይቼ ሊሆን ይችላል። በዋናነት ያተኮርኩት እንዴት መቀየርና የወሰንኳቸው ውሳኔዎችን መገምገም እንደምችል ነው። ትኩረቴ ወደ ኋላ መመልከት አይደለም፣ ቅዳሜ ጥሩ አፈጻጸም እንዴት ማሳየት እንደምንችል ነው። መማር ያለብን ቆይተን ነው። ትኩረቱ ወደፊት ላይ ደግሞ እና ደግሞ ከአስተን ቪላ ጋር ጥሩ ውጤትና አፈጻጸምም ማምጣት ላይ ያተኩራለሁ ሲልም ጭምር ነው ሀሳቡን የሰጠው አርኔ ስሎት። ይህንን ሀሳብ ሲያጋራ ስለ ኮንትራት እድሳትም ጥያቄ ቀርቦለት ነበር ሲናገር ይህ የምጠብቀው የመጨረሻው ጥያቄ ነው። ትኩረቴ ሙሉ በሙሉ ሊቨርፑልን ወደ ድል ስለመመለስ ላይ ነው። የውል ንግግር ካለም እዚህ እንነጋገርበታለን። መጀመሪያ ላይ እንደገና ማሸነፍም መጀመር ይኖርብናል ሲልም ጭምር ይናገራል። የተወሰኑ ሌሎች ነገሮችን መፍታት አለብን። ምን ማሻሻል እንዳለብን ብንናገር ሰዎች ሰበብ እየፈጠርክ ነው ይሉኛል። ስለዚህ በተሻለ ሁኔታ ምን ማድረግ እንዳለብን ለመፍታትም የተወሰኑ ነገሮችን መፍታት አለብን ማለትም የተሻለ ነው ሲልም ጭምር ይናገራል አርነ ስሎት ስለ አስተን ቪላ ጥሩ አቋምም ይናገራል። እነሱ ያሉበት መንገድ እኛ ካደረግነው የተሻለ ነው። በመጀመሪያው ላይ ካሸነፍክ ሰዎችም አንድ አይነት ቡድን አለህ ይላሉ። ታሸንፋለህ ከዛ እንደገና ተገላቢጦሽ ይሆናል። ከአርሰናል በስተቀር አብዛኞቹ ቡድኖች ተመሳሳይ ነጥብ ላይ ናቸው። ይህ ደግሞ ፕሪምየር ሊጉ ከባድ መሆኑን የሚያሳይ ነው። የቪላ ምልክቶችም ማየት ትችላለ ያጨሁት ስልታቸው በጣም ጥሩ ነው። መሸነፍን እንግዲህ እንዳለመዱት የሚታወቅ ነውና እያስተካከሉት እንደሆነም ጭምር ተመልክተናል ቡድናቸውን በቀጣይ ጨዋታዎች ላይም ቡድናችንን ለማስተካከል ሙከራዎችን እናደርጋለን፣ ሲል ነው የሊቨርፑሉ አሰልጣኝ አርነስ ሎት ሀሳባቸውን እየሰጡ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተና ደርስ ፔፕ ጓርዲዮላ ጉርሻውን ለሰራተኞች ነው የሚያከፋፍለው ጓንቱን የሰቀለው የቀድሞው የማንቸስተር ሲቲ ግብ ጠባቂ ስኮት ካርሰን ነው ይህንን ሀሳብ የሰጠው። ፔፕ ጓርዲዮላ የክለቡ ሰራተኞችን እንዴት እንደሚያነሳሱም ይናገራል። ሊጉ ወይንም ደግሞ የትኛውንም ዋንጫ ስናሸነፍ፣ ፔፕ ጓርዲዮላ ጉርሻውን ለሁሉም ሰራተኞች ነው የሚያከፋፍለው ሲልም ጭምር ነው ስኮት ካርሰን የሚናገረው። ማንቸስተር ሲቲ ሊጉን ሲያሸነፍ የተሰጠውን የሊግ ጉርሻ ለምግብ አብሳዮች ጨምሮ ለሁሉም ሰራተኞች ሰጥቷቸዋል ይላል። ፔፕ ጓርዲዮላ ሰራተኞቹ የተሻለ ስራ እንዲሰሩ ሁልጊዜም እነሱን ማነሳሳትም ይፈልጋል ሲልም ጭምር ነው ስኮት ካርሰን የሚናገረው። ኦማር መርሙሽ ግብፅ ከአፍሪካ ዋንጫው በፊት ከናይጄሪያ ጋር ባቀረችው የወዳጅነት ጨዋታ ላይ የመጫወት እድሉ አናሳ ነው ተብሏል። ይህም የአሰልጣኝ ሆሳም ሐሰን ፍላጎት ቢሆንም ማንቸስተር ሲቲ በዚያው ቀን ግን ከክሪስታል ፓላስ ጋር ጨዋታ እንዳለው ይታወቃል። ኦማር መርሙሽ ከጨዋታው በኋላ ታህሳስ 21 ላይ እስከ ጥር 18 ለሚካሄደው የአፍሪካ ዋንጫ ማንቸስተር ሲቲን ለቆም ይሄዳል ተብሎ እንደሚጠበቅ ነው መረጃዎች እያሳዩ የሚገኙት ይሄ የአፍሪካ ዋንጫ እንግዲህ በርከት ያሉ ወሳኝ ተጫዋቾቻቸውን በተለይ የእንግሊዝ ክለቦች እንዲያጡ ያስገድዳቸዋል። በወሳኝ ሰዓት በውድድሩ ፉክክር ላይ በነበረበት ሰዓት ነው በአፍሪካ ዋንጫው ምክንያት ተጫዋቾች የሚሄዱባቸውና ማንቸስተር ሲቲም አንደኛው ቡድን ነው። ኦማር ማርሙሽን ለግብፅ ብሔራዊ ቡድን አሳልፎ እንደሚሰጥ ይታወቃል። ቻልሲን የተመለከቱ መረጃዎችን እናንሳ። ሊያም ዴላፕ ይቅርታ ጠይቋል ብለዋል ኤንሶ ማሬስካ የሰሜዎቹ አሰልጣኝ የሆኑት ኤንዞ ማሬስካም ሊያም ዴላፕ ለተመለከተው ቀይ ካርድ ቡርኑን ይቅርታ እንደጠየቀ የገለጹት ስለ ሊያም ዴላፕ ማውራት አልፈልግም፣ ስህተት መስራቱን ያውቃል ታሪኩም ተዘግቷል ብለዋል አሰልጣኝ ኤንዞ ማሬስካ። እሱ ከጨዋታው በኋላ መልበሻ ቤት ውስጥ ሉንም ሰው ይቅርታ ጠይቋል፣ ብለዋል ረጅም የእጁር ወራዎችን እንዴት መላመድ እንዳለብንና መከላከል እንዳለብንም እየሰራ ነው ይላሉ ማሬስካ። በሌላ በኩል አሰልጣኙ ዣው ፔድሮን፣ ሆይስካይሴዶን ና ኤንዞ ፈርናንዴዝን ለነገው ጨዋታም ለቶትናሙ ጨዋታ ዝግጁ እንደሆኑ ጭምር ነው የተናገሩት። ጆን ኦቢ ሚኬል አንድ ጉዳይን አጋርቷል። የተናገረው ሀሳብ ደግሞ ስለ ኤዲን ሃዛርድ ነው። ትሬኒንግ በጭራሽ አይሰራም፣ ካዩዋቸው ሰነፍ ተጫዋቾች መካከል አንደኛው ኤዲን ሃዛርድ ነው። ከዛ ግን የሳምንቱ መጨረሻ ላይ ይመጣና የጨዋታው ኮከብ ተብሎ የሚመረጠው እሱ ነው። ይሄ ደግሞ በጣም ያስገርመኛል ሲልም ጭምር ነው እንግዲህ ጆን ኦቢ ሚኬል ስለ ኤዲን ሃዛርድ የተናገረው ቸልሲ፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ የቪኒሶስ ጁኒየርን ሁኔታ እየተከታተሉ እንደሆነ መረጃዎች እየወጡ ይገኛሉ። ሰሞኑን በተለይ ከአሰልጣኝ ሻቪ አሎንዞ ጋር አንዳንድ ሰጠ ገባዎች ውስጥ ገብቶ እንደነበር የምናውቀው ነው እና በዚህ ጉዳይ ምናልባት የሚለቅ ከሆነ ቸልሲ፣ ሲቲ እና ዩናይትድ ይህንን ተጫዋች ለማስፈረም እቅዶች እንዳላቸው ይነገራል። ኤንዞ ማሬስካ ከቀይ ካርድ በኋላም ከሊያም ዴላፕ ጋር ስለመነጋገሩ ሀሳቡን ሰጥቷል። ከሊያም ዴላፕ ጋር መነጋገር አያስፈልገኝም። ከእሱ ጋር ተነጋግረ ያለው ስለ ሁኔታው ሁሉንም ነገር ጠንቅቆ ያውቃል። ስህተት እንደሰራም ያውቃል። በቃ ከዚህ በላይ ምንም ነገር የለም ሲልም ጭምር ነው የተናገረው። ስለ ዲሲፕሊን ችግርም ሲናገር የምናያቸው እያንዳንዱ ቀይ ካርዶችን ማስቀረትም የምንችል ይመስለኛል ሲልም ጭምር ይናገራል ይህንን ልንማርበትና። የተሻለ መስራትም ያለብን ነገር ነው። በእርግጥም ምንም ጥርጥር የለውም። ለወደፊቱ ከዚህ የተሻለ እናደርጋለን ሲልም ጭምር ይናገራል አሰልጣኝ ኤንዞ ማሬስካ። ኤንዞ ማሬስካ ስለ ሞይስ ካይሴዶ፣ ኤንዞ ፈርናንዴዝ እና ዣ ፔድሮ ሲናገር ለቶትናም ሆትስፐርሱ ጨዋታ ዝግጁ ናቸው። ዣ ፔድሮም ከቮልቭስ ጋር ያልተጫወተበት ምክንያት እሱን ለመጠበቅ አስበን ነው ብለዋል። የቼልሲ የግራ መስመር ተጫዋቾች ላይ ሲናገር ጋርናቾና ጊቴንስ በየቀኑ በምንሰራው ስራ ላይ እየተላመዱ ነው። ሁለቱም በጣም ጥሩ እየሰሩ ነው። ይህንን ነው እንግዲህ ከክንፍ አጥቂዎቻችን የምንፈልገው ጎል ማስቆጠርና ሲስት ማድረግ። ሁለቱም በጣም ጥሩ እየሰሩ መሆኑ ጥሩ ነው። ስለዚህም ደግሞ አንዱን ወይም ደግሞ ሌላውን መምረጥም እንችላለን ሲልም ጭምር ይናገራል። ኤንዞ ማሌስካ በኮል ፓልመር ላይ ሲናገር በቁርስ ጊዜ በምግብ ቤት አገኘሁት እንዲህ አልኩት በአንድ ሳምንት ውስጥ እመለሳለ እርሱም እየሳቀ ነበር። የኮል ፓልመር እቅዱ በትክክል ተመሳሳይ ነው። እኛም እስኪመለስ ድረስም በጉጉት እየጠበቅ ነው ሲል ኤንዞ ማሬስካም ተናግሯል። ስለ ቆመ ኳስም ጎል ከማስተናገድ ጋር በተያዘም ሲናገር የቆመ ኳስ ላይ ጎል ልታስቆጠርን ጎል ልታስደናግድ ትችላለህ። ምክንያቱም የሆነው ደግሞ ጎል ስታስተናግድ አየር ላይ ኳሱ ጠንካራ ስላልሆንን ነው። ለመከላከል በጣም ከባድ የሆነ እንቅስቃሴ ነው ሲልም ጭምር ይናገራል አሰልጣኙ። የሪያል ማድሪድን ጉዳዮች የምናነሳበት ሰዓት ነው። ቪኒሲዮስ ጁኒየር አይቀጣም ጉዳዩ ተቋጭቷል ብሏል አሰልጣኝ ሻቪ አሎንዞ። የሪያል ማድሪድ ዋና አሰልጣኝ ሻቪ አሎንሶ ከቪኒሲዮስ ጁኒየር ጋር የነበረው ጉዳይ መዘጋቱን ነው የገለጸው። እንግዲህ ሮብ ከሁሉም ጋር ውይይት ያደረገው ቪኒሲዮስ ጁኒየር በግልጽ ተናግሮ ጥሩ ባህሪ ማሳይቶ ነገሩ መስመር ይዟል ሲል ሻቪ አሎንሶ ይናገራል። በቀጣይ ይቀጡት እንደሆነ የጠየቁት ሻቪ አሎንሶ አይቀጣም፣ ለበቀል ቦታ የለንም፣ በእኔ በኩል ነገሩ ተዘግቷል ሲል ምን የተናገረው። ቪኒሲዮስ ጁኒየር በማህበራዊ ትስስር ገጹ ባሰፈረው የይቅርታ መልእክትም ያሰልጣኙን ስም አልጠቀሰም ነበር አሰልጣኙ ሲናገሩም ዋጋ ያለውና አወንታዊ መልእክት ነው። ከልቡ መናገሩን አሳይቷል። የተናገረው አስፈላጊ ነገር ነው። እኔም መልእክቱ ላይ ደስተኛ ነኝ ሲልም ጭምር ነው የተናገረው። ፍራንኮ ማስታንቱኖ አዲሱን የውድድር ዓመት ከሪያል ማድሪድ ጋር በአስደናቂ አቋም ነው የጀመረው። ሻቪም ገና ከጅምሩ ይህንን አርጀንቲናዊ ታዳጊ ላይ እምነት በመጣል በቋሚ 11 አስተላለፍ ውስጥም በማካተት ከሪቨር ፕሌት በመጣበት የዝውውር ዋጋ የሚያስቆጭ እንዳልሆነም እና ተጫዋቹ ጠንካራ እንደሆነም አሳይቷል። የመጀመሪያ ጎሉንም ሌቫንቴ ላይ አስቆጥሮ በሁሉም ታሪክ በትንሽ እድሜ ለሪያል ማድሪድ ኳስን ከመረብ ጋር ካዋሃዱ ተጫዋቾች መካከል አንደኛው መሆን ችሏል። ሆኖም ግን ማስታንቱኑ ጥሩ አጀማመር ቢያሳይም ቤሊንግሃምና ካማቪንጋ ከጉዳት አገግመው ወደ ቋሚ አሰላለፉ ሲመለሱ የዚህ ታዳጊ ሚና ገድቦታል። እንደ አትሌቲኮ፣ ዩቬንቱስና ባርሴሎና ባሉ ትልልቅ ጨዋታዎች ላይ ሻቪ አሎንዞ ከፍራንኮ ማስታንቱኖ ይልቅ ባላቸው ተጫዋቾች ላይ መተማመንን መርጧል። ከአትሌቲኮ ጋር በተደረገው የደርቢ ጨዋታ ላይ ተቀይሮ በመግባት የጨዋታውን ፍሰት ሙሉ በሙሉ ቢለውጠውም በኤልክላሲኮ ክላሲኮ ፍልሚያ ላይ ግን በተመሳሳይ ሻቪ ቀይሮ ወደ ሜዳ ያስገባዋል ተብሎ ቢጠበቅም በምትኩ ብራሂም ዲያዝን ማጫወትን ነበር እንደመረጠም የምናስታውሰው። ሆኖም ግን እንደ ማርካ ሪፖርት ከሆነ ሻቪ አሎንዞ ምንም እንኳን ማስታንቱኑ አሁን ላይ አለመጠቀሙ ተጫዋቹ ላይ በራሴ መተማመን ስሜትን ስላጣ ነው ማለት እንዳልሆነ የጻፈ ሲሆን፣ እንደ አሎንዞ ንግግር ይህ እየተገበረ ያለው የተጫዋቾች ሪሳይክል ፖሊሲ አካል እንደሆነ ነው። ማስታንቱኑ አሁንም በክለቡ ተወዳጅ ተጫዋች ነው። እናም ደግሞ በነቁ የቫሌንሲያ ጨዋታዎች ላይም በድጋሚ እሱን የሚታይበት እድልም ይኖራል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ፕሬዚደንት ፍሎረንቲኖ ፔሬስ በአሰልጣኝ ሻቪ አሎንሶና በቪኒ ጁኒየር መሃል በተፈጠረው ጉዳይ ምንም አይነት አቋም አልያዙም። ይልቁንም ጉዳዩን አሰልጣኙ በሰላም እንዲፈታውም ነው የለቀቁት ሻቪ አሎንሶ በበኩሉ በሁለቱም መሀል ስብሰባ እንዲደረግ አልጠየቀም። እሱም የመረጠበት መንገድ ብዙ ትኩረትን አለመስጠትና ነገሩን ማሳለፍ ብቻ እንደሆነ መረጃዎች እያሳዩ ይገኛሉ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።